በመሃላችሁ ጥሩ ነገር እየተፈጠረ እንዳሉ አውቃለሁኝ። እሷ ከእኔ ጋር ስትገናኝ ምናምን ነገር ታዲያ ይህ ነገር ነገሩን አያባብሰውም እኮ። ለእዛ እኮ ነው እያልኩ ያሉት። ለሶስት ቀን ብቻ ከአንተ ጋር ማረግ ፈልገው ነገር አለና፣ ሶስት ቀን ብቻ፣ ለሶስት ቀን ብቻ አስፈቅዳትና ያደሳ ይላት ስትና፣ ሰባት ዓመት እጅግ በጣም አፈቅርሽ ነበር። አሁን ደግሞ እጅግ በጣም ነው ማፈቅርሽ። ክያ የእውነቴን ነው ነው ምልሽ። በጣም ግራ የሚያጋባ ስሜት ነው ያለኝ። እራሴን እየተቆጣጠርኩት አይደለም። ስለ አንቺ ማስበውን ነገር እየተቆጣጠርኩ አይደለም። ፍቅሬን እየተቆጣጠርኩ አይደለም። እለይሻለሁ እለይሻለሁ፣ ቢገባሽ ከልቤት። ዛሬም ወድሻለሁ ዛሬም ወድሻለሁ።

ከመቼ እራስሽ እንደዚህ ቀልለሽ እራስሽን ችላ እያልሽ እንደምትኖሪ ነገር፣ በህይወቴ መቼም ቢሆን ሌላ ምንም ነገር አላስጨንቅም ማለት የሆነች ምክንያት ተፈጥራ ስምሽ ተነሳች ማለት ማለት ነው። ምን ያህል ልቤ ስንጥቅ እንደሚል ነው። ሲቹዌሽን ተፈጥሮ አንቺን የማይበትን ነገር የሆኑ ነገር ይፈጠር። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ይደናልኝ፣ ሁላችሁም ደና እንደምትሆን ተስፋ አድርጋለሁኝ። ሰሞኑን እንግዲህ ባሉት ነገሮች ምናምን ነገር እናንተም ግራ እየተቀባችሁ ነበር በእኛ ጉዳይ ምናምን ነገር እና ያው ሁሉም ነገር ጥሩ ነው፣ ባለበት ቦታ ሁሉ ጥሩ ነው። ግን አንድ በሕይወቴ እስከ ዛሬ ማሳካት የምፈልጋቸው ነገሮች ብዙ ማልማቸው ነገሮች ነበሩ ከአኑ ጋር እና አብዛኛውን ነገር ደግሞ ማልመው እሱም የሚያልመው ከኔ ጋር ነበር እና ያ ሁሉ ህልሞች ብኩን ሆኖ እንደቀሩ ሳስብ፣ የበለጠ ንዴት፣ የበለጠ ሐዘን ፈጣሪን መውቀስ ምናምን ነው እየሆነብኝ ያለው እና ለምን እነዛን ነገሮች አላሳካቸውም ማለት ማሳካት ይችላለሁ። በቃ ትንሽ ጊዜ ይበቃኛል ለዛ ነገሮች ብያ ያሰብኩኝ እና ትንሽ ማሞኝ ነበር ለዛ ነው ከልጋ ስለነሳ እያወራችሁ ያለሁት፣ ትኝ ይቅርታ ለሱ ግን ትንሽ አሞኝ ስለነበረ ነው። እና ፋሚሊዎች አኑን ጠርቸዋለኝ። እንግዲህ ዛሬ ያው ከነስሪያም ጋዳን እንዳሉን እያየሁ ነበረ። በእኔ ምክንያት እዚህ ሁሉ ነገር ውስጥ እንደገባ ቃለውኝ እና እውነት ከዚህ በኋላ በጣም ያሰብኩት ሀሳብ ምን መሰላችሁ? ፋሚሊዎች በቃ አንዴ ከሱ ጋር ተገናኝቼ አንዴ አሪፍ ጊዜ አሳልፌ ከዛ እስካሁን ድረስ ስፎክር ነበረ በብዙ ነገሮች እና ግን ደግሞ አሁን ላይ ከእሷ ጋርም ያለው ነገር ላይ እኔ ባገኘን ቁጥር ምናምን ነገር ጥሩ አይደለም እየሆኑ ያሉት እና እሱን በማሰብ ሙሉ ለሙሉ ልዘጋው ነው። ግን አሁን እሱ እሺ ይለኛል አይለኝም የሚለውን ነገር ለማሰብ ትንሽ ከብዶኛል። አላቅም ግን ምን መሰላቸው ያሰብኩትኝ ከአኑ ጋራ ለሁለት ቀን ኦር ለሶስት ቀን በዛ ከተባለ አራቀን ቢሆንልኝ ደስ ይለኛል፣ ግን ከከተማ ወተን፣ እስከ ዛሬ ድረስ ከሱ ጋራ ማለማቸውን ህይወቶች ከሱ ጋራ ማለመውን ነገር ማድረግ እፈልጋለሁ። እነሱን ብቻ አድርጌ ከዛ በኋላ እሱም ሲመለስ ብቻውን እኔም ስመለስ ፋሚሊ ሲሆን እናንተም ጋር ቃል የምገባላቸው ይሄን ነገር ማለት ነው። እና ትንሽ ይከብዳል፣ ግን እሱም ህይወቱ እንዳይበጠበጥ እኔም ከዚህ በኋላ የራሴን ህይወት የሚባለውን ነገር ለመመስረት ወይ ደግሞ አዲስ ነገር ለመሞከር መጀመሪያ እኛ ያለምናቸውን ነገሮች ወይ ያሳክተናቸው ወይ እንዳልነበሩ ለመርሳት በጣም ከባድ ነው። ፋሚሊ እና ያን ነገር ስላሰጉኝ ነው ይሄ ነገር ይመጣልኝ እና አኑ እሺ ካለኝ አላውቅም፣ ግን እሺ ብሎኝ ለአንድ ለሁለት ለሶስት ቀን ከከተማ ወተን እኔ እና እሱ ብቻ በቃ እንደ ጓደኛም ሊሆን ይችላል እኮ አላውቅም፣ ግን እንደ ጓደኛም ምንም ነገር እንዳልተፈጠረ ረስተ ነው አይኑ ወደኋላ ሊመልሳችሁ ይችላል ልትሉኝ ትችላላችሁ፣ ግን አንመለስም። በቃ የመጨረሻ ግን ደግሞ በዚህ መልኩ መለያየት የለብንም። እኔና እሱ በጣም ነው የምንዋደደው። ስለዚህ ከሱ ጋራ ትንሽ ጊዜ ማሳለፍ ፈልጌያለሁ። በቃ እስከዛሬ የምናለማቸውን ነገሮች ምን ምንላቸውን ነገሮች በሙሉ በሶስት ቀን ውስጥ አሳክተናቸው፣ ከዛ በኋላ እሱም ወደ ራሱ ህይወት፣ እኔም ወደ ራስ ህይወት ምንገባ ይሆናል ማለት ነው እና እሺ ለኛ ላይ ፈርቻለሁ እውነት። ለምን ነገር ከሆነ ከእሷ ጋር ያለው ነገር ምናምን ነገር እንደምንም አሳምናት፣ ሁለተኛ ከዛ በኋላ እንገናኝም እኔ እና እሱ በቃ ብንገናኝም እንደ ጓደኛ፣ ድንገት ሊያገናኙን የሚችሉ ጉዳዮች፣ ስራዎች ምናምን ድንገት ከሆኑ ነው እንጂ ከዛ ውጭ ያሉት ምንም ያገናኘን ነገር የለም። በእሱ ቃል እገባላታለሁ። ለእሷም ቢሆን አኑ እየደረስኩ ስላለኝ ነው። እውነት። ለምን ነገር ከሆነ ካሜራ ያበራሁላችሁ እና እዚህ ሲመጣ ትንሽ ይችላል አሞኛል ምናምን ነገር ብዬ ነበር የጠራሁት እና ፋሚሊ ብቻ፣ እሺ ካለኝ በጣም ደስ የሚል ጊዜ እናንተንም ማሳተፍ የሆነት ፋሚሊዎች እናንተም ኖሯችሁ እኔ እሱና እናንተ ብቻ ናችሁ የምትኖሩት እዛ ቦታ ላይ እና እስከዛሬ በብዙ ነገሮች ስንጣላ ነበረ። በብዙ ነገሮች ስንቀያየም ነበረ ከሱ ጋራ እና መፍታት በምንችላቸው ጉዳዮች የተቀያየምናቸውን ነገሮች በሙሉ እነዛ በጥል ያሳለፍናቸውን ጊዜያት በሶስት ቀን ውስጥ እኔም እሱን መካስ እንችላለን ብዬ አስባለሁና ለነዛ ደግሞ ይህን አስቤ ያለ እሺ ብሎ አንድ እሺ ቢልልኝ ነገውኑ የምን ነገውኑ ዛሬውኑ ወይ ነገውኑ ተነስተን እንሄዳለን። ፋሚሊዎች ና እናንተን የሚጃችሁ ነው የምሄደው ከእናንተ መደብቀው ነገር ስለሌለ እየመጣ መሰለኝ፣ በር እየተንካኳ ነው ስሰማ እና ፀሐይ ትከፍትለታለች። ያው ድንገት ብሎ ነው ሊሆን እንጂ ግን እሺ ለኛ ላይ ለኝ ምን ፋሚሊ ጸልዩልኝ። እሺ ቢለኝ የእውነት ነው የምላችሁ በህይወት የማሳካት የምፈልገውና የምፈልገው ብቻ ነገር ነው እሱ

ለመድኃኒቱ ክዳን ነው፣ ፀሐይ እየተቀበለ። እሺ ምንድን ነው ብሎ ያለ መድኃኒቱ እራስ ምታት እኮ ነው ያመመኝ፣ ሌላ ነገር እኮ አይደለም። ሰሞኑ ስጨናነቅ ነበር ምናምን ነገር፣ ትንሽ ራስ ምታት ታት ነው። እረፍት አድርጊበት ብላኛለች አንድ ዶክተር ጓደኛ ያለች። በቃ እሺ ምንድነው፣ እስከመች ነው እንደዚህ የምትሆኑ ኪያ? እስከመች ነው በማስታገሻ እንደዚህ የምትቀመጪው? ይሄ እኮ ዛሬ አይደለም የጀመረሽ፣ ከመጀመሪያ ጀምሮ ታስታውሻለሽ። ሲያመኝ አንዳንድ በየቦታው ምትወርቂው ነገር የተፈጠረው እንደዚህ በማስታገሻ ራስሽን በፓናዶል በምናምን በማይሆን ነገሮችን ራስሽን ማስታገሻ እያልሽ ነው። ዛሬ የሆነ ነገር ታመች ማስታገሻ፣ ዛሬ የሆነ ነገሮች ማስታገሻ እዳ ብል ሰድበት። ለምን ዘላቂ መፍትሄ የሆኑ ነገር አትታከሚም? ምንድን እንድንሆኑ ከዚህ በላይ እስክትሆኝ የምጠብቂው ያሳክም አይነት ነገር ሲሆን ወስዳለን ያ ሁሉ ጊዜ ሰው ጋር አብሮሽ ቁጭ ብሎ ወይም ደግሞ ከሰው ጋር ሆነሽ እኮ አይተታመሚም እኮ ነገ ላይ ፀሐይ አለች፣ አትቀልጂ። የምሬን ነው። ነው ቦታ ላይ ትክክል ባለሆነ ሰዓት ላይ ልትታመሚ ትችያለሽ። ስለዚህ በማስታገሻ ሚያስፈልገው ነበር። አሁን ዛሬ እንዲመጣ አይቆምም። አልጋ ክቡር ነው። በእርግጥ ግን ቁጭ ያለ ወይስ የምሬን ነው። ያኔ የሚያስፈራኝ ነገር ከአንቺ ምን በጣም በጣም ለጓደኛ ፍርፍር አይሰራ ምን የግድ ለባል የሆነ ጊዜ ላይ

የሆነ ብትጫወቱ የሆነ መግባባት ላይ ትረድሳላችሁ ትደርሳላችሁ ብዬ አስባለሁ። ካልሆነ ደግሞ በቃ ቸኪ ምን እንደምልሽ አላውቅም። ነገሮች ቦታ ቦታ ይዛሉ ስታከላሉ። ግን አንቺ ይወልሽ ክያ እዛ ጋ የሌላ ሰው ህይወት አለ፣ ሮዚ የምትባል ነገር አለች። ታውቂያለሽ። አሁን ምንድን ነው እዛ ጋ ትኩረት አድርጌ ተረጋግቼ የሆነ ነገር አለ አይደለ። እሷ የሆነ ነገር ቢያስፈልጋት ሲሆን ነገር እንዳደርግ ይሆናል አይደል? እንደ አጋር ይሁን የሚያስፈልጓት ነበር ትኩረት፣ አምናኝ እኔን ገብታለሽ ምናምን ነገር ለመስጠት ብፍጹም ሆኖም አልችለውም። ምክንያቱም እንደዚህ አይነት ቀኖችሽ ያንቺ እያሰብኩ ደካማ ያደርጉኛል። አንቺ በቀላሉ ሰዎችን የምትለምጂ ይዘው አይደለሽም በቀላሉ ምናምን ነገር ደግሞ ይሄ ራስሽን የምትንከባከቢ በቃ እኔ እንጃ ነጊያ ምን እንደምትሻላቀ ታመሽ አልጋ ላይ እስኪያውልሽ ድረስ ጠብቀሽ ነው ነው? ያውም ፓናዶን ፓራስታሙን ናም ነገር ነው እንዴ! እንዴት ነው እንደዚህ የሚሆነው? ሰው የሆነ ነገር ከመታመሙ በፊት ለጤናው ምን ያህል እንደሚለፋ ምን ያህል እንደሚጨነቅ ያቃሉ። እሱ እና ከተፈጠረ በኋላ ደግሞ ከሆነ በኋላ ከታመመ በኋላ እንዳንቺ አንዴ በማስታገሻ አንዴ በሆነ ነገር አንዴ በፔንኪለር ምናምን አይደለም ደህና ቦታ ሄዶ አንድ ጊዜ ጨከነ ብሎ የሆነ ሕክምና ያደርጋል። ይህን ነገር እነዚህ ነገሮች ሳስባቸውን ሆነ በጣም የምታስጨንቅኝ ያ ተረጋግተሽ፣ የምትረጋጊ ወይም ደግሞ ለራስሽ በጣም ትኩረት የምታደርግ ሰው አይደለሽም። ያ ይህ ነገር ትክክል አይደለም። እሺ፣ ምን ብዬን ጋር ተረጋግች እንደዚህ እሺ፣ ዛሬ እንደዛ ምትወጂውን ቡና ጠጥቼ በቃ። ፀሐይ ታፈላለች ጋር አንቺ መቼም ጀና እንደሆነ አታደርጊኝም። መቼም አንተንም ትቻለው። እንኳን ቡና ቡናንም አሁን በቅርቡ ተዋሉ ሁለታችሁም ከለራችሁ አንድ ስለሆነ ታስታውሳችኋል። አይ ቡና ካልተውኩ አንተም መቶ ከባድ ነው ለኔ እና ቡናውንም ትቼው አንተ ነው። ቡና ተውኩ ማለት አሉን ተውኩ ማለት ነው ማቆም ላይ እንደዚህ አሁን ይልቅ አንድ ነገር በህይወቴ መቼም ቢሆን ከሱ ውጭ ነገር ሌላ ምንም ነገር አላስጨንቅም። ማለት ምንም ነገር አቅሜን ታውቂያለሽ። ምን ያህል አንቺ መሄድ ነገር ነው በደንብ ማድረግ የምትችለው ነገር መሰለህ። በቃ አንድ መጀመሪያ እሺ በለ ዝም ብዬ ራሴን እንዳጠፋ ሂድና አንተን ገዝተና ምናምን ብትይኝ ይችልልሽ ነው። የምሬን ነው። አንቺ ጅነሽ ራስሽን የሚጎዳ ነገር እንጂ የሚጠቅምሽ ነገርአለእኔ አላለን። አንተን የሚያስደስት ነገር የእኔ ደስታ ይቅርብኝ። እስኪ አሁን አንቺ መጀመሪያ እኔን የሚያስደስተኝ ነገር በጣም የሚያስደስታኝ እንዶም አይገርምም ከዚህ በሽታ እንዶም ዶክተሩ ምን አለ መሰለክ ጭንቀት ነው ምናምን ነገር እና ወጣ ነገር በሽታዬ ተዝናኙ ረስት አድርጊ፣ ከጓደኞች ጋር ምናምን ነገር ወጣ ወጣ ነገር አለኝ ማለት ነውይሪፍአለኝ እና ከፈቀደች። አደራ ግን ከዛሽ ልጅ ጋር፣ ግን ከተረገመች ልጅ፣ ማንነቷ መንነቷ ከማይታወቅ ሰው ጋር ራሷንም አጥፍታ አንችንም የምታጠፋ ሴት ልጅ፣ ክለብ ሴት ጋር ምን መሰለኝ እና ሚስትህ ከፈቀደችልህ ማለት ነው። ደግሞ እንድትፈቅድልኝ ከእሷ ጋር ምን ልሆን ነው የምወጣው? ከከተማ እንድንወጣ ፈልግ እኔ እናንተ ክያ ያለንበት ሁኔታ ታቂ የለ እንዲ በሰዓት ላይ ቤንዝል ማርከፍከፍ አይሆንም። ይሄ ነገር ከዛ በኋላ ለሶስት ቀን ነው። ክያ ከአንቺ ጋር ጊዜ ከአንቺ ጋር መሆን ፈልጋለሁ። ነገሮች በጣም የሌለ ከቁጥጥር ውጪ ነው የሚወጡት። ለሶስት ቀን ነው። የራስ ክላስ አለ። የራስ ክላስ አለ። እኔ እኔ እኮ ተናገርኩ ሚዲያ ላይ እራሱ ሶስት ቀን አብረን እናሳልፋለን። አለ ሶስት ቀን ብቻ፣ ሶስት ቀን ብቻ አብረን እናሳልፍና ማለት ነው ሀሳቢ ጥሩ ነበር፣ ግን ከእኔ ጋር ነገሮች እንደዚህ የሚባል ነገር የለም። ለመሰለ እንደዚህ በመሀላችሁ ጥሩ ነገር እየተፈጠረ እንዳሉ አውቃለሁኝ። እሷ ከእኔ ጋር ስትገናኝ ምናምን ነገር ታ ይሄ ነገር ነገሩን አያባብሰውም። ለዛ እኮ ነው እያልኩ ያሉት፣ ለሶስት ቀን ብቻ ከአንተ ጋር ማድረግ የምፈልገው ነገር አለና ሶስት ቀን ብቻ፣ ለሶስት ቀን ብቻ አስፈቅዳትና ያደሳ ይላት እሷ እሷ ደስ አይላትን ብቻ ሳይሆን እኔ እና አንቺ በተገናኘን ቁጥር የባሰ ስለ አንቺ እያሰብኩ የባሰ አንቺ እኔ ክያ እውነቱን ለመናገር ከሆነ ማለት ነው ይህን ስድስትና ሰባት ዓመት እጅግ በጣም አፈቅርሽ ነበር። አሁን ደግሞ እጅግ በጣም ነው ማፈቅርሽ። ክያ የእውነቴን ነው ነው ምልሽ በጣም ግራ የሚያጋባ ስሜት ነው ያለኝ። ራሴን እየተቆጣጠርኩት አይደለም፣ ስለ አንቺ ማስበው ነገር እየተቆጣጠርኩ አይደለም፣ ፍቅሬን እየተቆጣጠርኩ አይደለም። የእውነቴን ነው ነው ምልሽ ከቀኑ ዘጠና ከመቶ የቀን ውሎይም ያ አንቺን በማሰብ ነው ነው ጊዜ ማጠፈ። የእውነቴን ነው ነው ሚልሽ ያንቺን እንደዚህ ነው ብዬ የሆነ ደከመ ላረግሽ ወይም ሰነፍ ላረግሽ አልፈልግም። የእውነቴን ነው ነው ሚልሽ እዚህ ጋር አብረን ቆመን ደስተኛ ሆነሽ እንዳይሽም ጭምር በማሰብ ነው ነው አረለ። ትናንትና የማይሆን ነገር ውስጥ ገብቼ የማይሆን ነገር ውስጥ የተፈጠረው እነዛ ነገሮች ለእኔም አንቺን የከፈልሻቸው ብዙ ነገሮች ቢሆኑ ነገር ግን ክየ ይሁልሽ ቶጅኛለሽ አቃ እጅግ በጣም ወድሻለሁ። ይሄ መገናኘታችን አብሮ መዋላችን ደግሞ የባሰ ነው እንጂ ቢያደርገው ነገሮችን ቀላል አድርጓቸው። ይኸውልህ አሁንም ማለት ነው ስንሄድ ሁለታችን ብቻ የምንሄደው ድንገት ካሜራ ከያዝ ከዚያ በኋላ ሶስት ቀን ሶስት ቀን እኔ እናንተ እስከ ዛሬ የምናልማቸው ነገሮች አሉ አይደል ኖርማል ሶስት በእናትህ በመድሃን እንደ በመቤቴ

አንተንም ማግኘት አልፈልግም፣ አንተም እኔን አታገኘኝም። ቃል እገባለሁ። እነሱ ከዚህ በኋላ መቼም ላንገናኝ ማለት ነው? ብንገናኝ የሚያገናኝ ያልጨረስነው ስራ አለ። እሱን ስራ እንጨርሳለን። በቃ ፈልጋለሁ፣ አንቺን ማግኘት አልኩሽ። ከአንቺ ጋር መዋል እፈልጋለሁ። ከአንቺ ጋር ራቅ ያለ ቦታ ሄጄ እንደሆነ የራሴንና አንቺ ብቻ ማዳመጥ እፈልጋለሁ እኮ ኪያ። ነገር ግን በዙሪያዎቻችን ያሉ ሰዎች እሺ፣ እኔና አንቺ እሺ፣ ሌሎችን ሰዎች ተይ፣ እኔና አንቺ። አንቺ ስታገኚኝ ሎርማን ሰምቶች ነው የምትሄጂው

ትመጣለህ እኔ ጋር ነገ አስፈቅዳትና ነገ አስፈቅዳትና ነገ አስፈቅዳት አስፈቅዳት ዛሬ ይርግባና አናግራት። ነው ምንጀስት ከጓደኞች ጋር ለመዝናናትሁን ከኪያ ጋር ከከተማ ልንወጣ ስንላት ምን ምን ትላለች? እውነት ታምንልሃለች? እሷም ይህንን ቪዲዮ ስታየው በደንብ እሺ ትላለች። ለምን መሰለህ? ከዚህ ቪዲዮ በኋላ ቃል እገባለሃለሁ ይው መቤቴን ነው ምልከው አላገኘሁም ሶስት ቀናን ብቻ እሺ እንደድን ትፈልጋለህ? እሽ እሺ ምንድን ነው የምናደርገው? እዛ ሄደን ምንም ማናደርገው? እሺ አልከኝ? አይ አይደለም፣ ይሁ ቢያንስ ሳስረዳት ለዚህ ፐርፐዝ ነው የምንሄደው ብዬ እኮ

ከዛ ውጭ ግን እኔ አንተም ጀስት ፈታ ለማድረግ እኔም ሆነን አንተ አሪፍ ጊዜ ለማሳለፍ ብቻ ነው የምንሄደው። ተግባባን አደለ? ቆንጆ፣ አሪፍ ጊዜ፣ አሪፍ ታይም ምንወደው እስከዛሬ ድረስ እኔ ናንተ ማሳለፍ የምንፈልገው ብቻ አልነግርህም፣ እንደዚህ ብዬ ግንም ይሻልክኛው ለሰው ተሳምናታለን እሺ ልሞክር ልሞክር ልሞክር። ልብሴን አዘጋጅተደ ጠዋት እንገናኛለን፣ እንደዋወላለን፣ እንሄዳለን። ተግባባ ነው። እሺ ልሞክር ነው። ሞክያ እንዳልኩሽ ምን ይሉሽ ሞክር አይደለም፣ በቃ አድርጓለሁ በለኝ። እኔም ያስፈራኝ ምን ዶታ ቃልሽ እሷ አትፈቅዳለች። አትፈቅድም ብቻ ሳይሆን ክያኔና አንቺ እየተገናኘም እየዋልን ባድርን ቁጥር እኮ ያ ሌላ ታሪክ ውስጥ ሌላ ነገር ውስጥ እኮ እየገባ ነው ያለው። ነው ምን ነገር አይሆነ ወይ የእውነት ነው አሁን ማለት ነው ይሄ ሶስት ቀን አኑ እኔም አንተን እንድረሳ አንተም እኔን እንድትረሳኝ የሚያደርግ ነው። ምክንያቱም እኔ እና አንተ ተቋስለን ወይ ደግሞ ተጣልተን ብንለያይ አንተም ምን እያስብ ይያስልከ አስተውሰኛለ እኔም እንደዛ አስተውሳለሁ። አሁን ግን ልንለያየ ነው የምንሄደው ስለዚህ፣ እርግጠኛ ነሽ ያ ነገር ይሰራል እኔ እንደም እውነቱን ስነግር ሄደን ስንመጣ አይኑ የራሴን ህይወት እንደምጀምር እሱ ቀልድ እገባለሁ። ከዛ ስንመጣ እኔም የራሴን ህይወት ጀምራለሁ አንተም የራስህን ህይወት ትቀጥላለህ ማለት ነው። ስለዚህ አሁን ወደኋላ እንመለስ። ቁጣዬ አንቺ ጋ ነው ያለው። ሐዘኔ አንቺ ጋ ነው ያለው። እማርፈበት ልቤርፍ የሚልበት ነገር ሁሉ አንቺ ጋ እኮ ነው ያለው። የሚገርምሽ ሁሉ ነገሬን አንቺን አድርጌ እኮ ነው የኖርኩት። ታውቂያለሽ፣ የኔ የምለው ነገር እንደሌለ ሁሉም በአንቺ ስም ሆኑ። እኔ ራሱ መቼ ነኝ ነው ይሄ ስነገረኝ እንደዚህ ባደረግ ቁጥር ነው እሷ እየተናደደች ያለችው። በቃ ጅስት ማስመሰል አትችልም፣ ለእኔ ስምት እንደሌለህ እኔም ያንን አደርጋለሁ። አንተን ጠንከር በልን ያንን አድርግ ደስተኝ ትፈልገዋል አለ ነገር ባይሰራ ግን ሄደን በደንብ እዛ ከሆነም በኋላ የመጨረሻ ሌላ የማንወጣው ችግር ውስጥ ነው ምንገበው ፍጹም ማንወጣው ችግር ውስጥ ይሰራል። ይሰራል። ልክ ለሶስት ቀን ነው የምንወጣው። በሶስት ቀን እናንተ ደስ የሚል ጊዜ እናሳለፋለን። ከዛ እንደ ኖርማል ጓደኛሞች ደህና ሁና ነው ደህና ሁኑ ነክያ እንባባላለን። ከዛ ስንመጣ እንኳን አብረን አንመጣ የምረ ነው ነው ይሄ ቡና ተው፣ ማለት አንተን እንትን አልኩ ማለት ቡና እናንተን ማቆም ማለት ሁለታችሁም፣ ካላቆም ደንግጬ እየሮጥኩ ነው የመጣሁት። አዲሱ ቤት ግን ተመችተዋል። የድሮቤት አልናፈቀም እንግዲህ ፋሚሊዎች እሺ ብሎ ተስማምቷል እሺ አይልም ብዬ በጣም ፈርቼ የነበርበት ለመናገር ከሆነና እሺ ማለት ደስ የሚል ነገር ነው እንግዲህ አሁን ልብሶቼን ምናምን ነገር አስተካክላለሁ በጣም ደስ ብሎኛል እ አሞኝ ነበረ ግን መንቃት አለብኝ ብዬ ነው ማስበው እና ልብሶቼን አስተካክላለሁ ከዛ በኋላ ነገ ጠዋት ወደ ጉዞ ፋሚሊዎች፣ ለእናንተን ካሜራ አበራላችኋል። እሷ እሺ እንድትል መጸለይ ያለብን፣ እሷ እሺ ካላለች የምትሄድ አይመስለኝም። ሮዛ እባክሽን ይቅርታ አድርጊለትና አብሮን እንዲሄድ አድርጊ እባክሽ። አትቆጭበት ቃልሽን። እየጠየኩ ያለሁትም ስለማከብርሽ ስለምወድሽ ነው። እና አሁን በጣም ጓጉቻለሁኝ። በጣም እንትን ብያለሁኝ። በቃ ልብሶቼ ምናምን ነገር ላስተካክልና ቶሎ ብዬ እጀምራለሁኝ። ፋሚሊዎች፣ በጣም ነው የምወዳችሁ። ሁሉንም ነገር ለእናንተ ማሳያችኋለሁ። ግን ደግሞ ይሄ ለእኔ የአመቱ ልዩ ቀን ነው የሚሆነው። ከዚህ በኋላ ያሉትን ፋሚሊዎች እንግዲህ በደንብ አሳያችኋለሁ። እስከዛ አብራችሁ የሚሆን